ምንድን ነው? በምስር በድፍን ምስር ባልሞተች አይጥ በሞተች አይጥና በድፍን ምስር ባልሞተች አይጥና በድፍን ምስር አይገባ ይገባ። አዎ ምን አጋተ ብለህ አዎ። ምንም መን አንድ ቶን የሰራችሁ የገረዘዘችሁ እንዳይበረክት ምን እንዳይል በቃ። የዛሬ ስንት ዓመት ነው የገባው? ልጆች አሁን ስምንት ምንም ስምንት ወልድ አለች የዛሬ አርባ ዓመት አዎ አዎ አዎ አዎ ምን አደረገካች ከዛሬ መና ቤተ ክርስቲያን እንዳትሄድ አረኳት ምን እንዳትል ምን እንዳትል በቃ ስሙ ክርስቲያን ናት እንጂ ቤተ ክርስቲያን ሄዳ አታውቅም በቃ ይዣት አለሁ በልፍል ምስር ነው ቤተክርስቲያን ብትሄድ ምን ችግር አለሁ ቆጭ ነው በቃ እንደ ድንጋይ አረጋታለሁ ድንጋይ ድንጋይ ነው። ማረጋት ድንጋይ እንደ ድንጋይ ታደርጋታል። ድንጋይ አዎ አዎ የዛሬ ዓመት በድፍን ምስርና በአይጤ ገባ የያዘችው የገረዘዘችው ባዶ ባዶ ባዶ በቃ ባዶ ከጀያ ያለው ሄዶ በቃ ባዶ ባዶ ዱቤ ገባለው በቃ ባዶ አረኳት። ምን ታመጣለች?

አያችሁ መስጠት እግዚአብሔር ምን ያር እንደሚያስባርክ ምን ያር እንደሚፈውስ ምን ያር ዘመንን የያዘ እንቆቅልሽ እንደሚፈታ። እግዚአብሔር ነገራችን ንስጥ፣ ገንዘባችንን፣ ጊዜያችንን እግዚአብሔር ንስጥ። የምንረኮረ ዚህ ነው፣ እንዲህ ባረከን ነው። ከጊዜያችን እግዚአብሔር ስንሰጥ፣ በጊዜያችን ውስጥ ስንጸልይ፣ ስንሰግድ፣ ስንበረከት፣ እግዚአብሔር ጊዜያችን ይባርካል። በጊዜ ውስጥ በረከት አለ። በጊዜ ውስጥ እድሜ አለ፣ ጤና አለ፣ ሰላም አለ፣ ፍቅር አለ ህይወት አለ። ገንዘባችን ማስራታችን ለእግዚአብሔር ስንሰጥ እግዚአብሔር ገንዘባችን ይባርካል። ለእግዚአብሔር የምንሰጠውን ትንሹን ነገር አይቶ በምንሰጠው በኩል ነው እግዚአብሔር ነገራችን የሚባርከው። ስለዚህ መስጠት ትልቅ ፈውስ እንደሚያስገኝ በዚህ ማየት እንችላለን። ለተቸገሩት ስንሰጥ፣ ለምስኪኖች ስንሰጥ እግዚአብሔር ይባርከናል። በመስጠት ውስጥ ነው እግዚአብሔር የሚገኘው። ምክንያቱም እግዚአብሔር ሰጪ ነው። እግዚአብሔር ይሰጣል። እግዚአብሔር ለእኛ የሰጠን የመጨረሻው ትልቁ ስጦታ አንድያ ልጁን ነው። ምክንያቱም ሰጪኗ የሚሰጥ የበረከት አምላክ ነው የማያልቅበት። ስለዚህ እኛ ልጆቹም እንድንሰጥ ይፈልጋል። በመስጠት ውስጥ ብዙ የምናገኛቸው በረከትና ፈውሶች አሉ። ምን ምን አደረካት? ማንከራተት ነው። ባዶ ማድረግ ነው። ምንድን ነው፣ በቃ ወርቋን መሸጥ። በቃ ጌጣጌጥ የሚባል ነገር የላትም። በቃ ባዶ አርጊያታለሁ ቤቷ ሁሉ ባዶ። አርባ ዓመት እንዲህ ባዶ ስታደርጋት አንድ ቀን አዝንላት አታውቅም? ምንም ምን አዝንላት አለሁ። ይዣታለሁ፣ እንደ ፈረስ፣ እንደ ፈረስ ይዣታለሁ። ልጆቿንም ጭምር ይዣለሁ እኮ። እንደ ፈረስ መጋለብ ነው? አዎ፣ ይዣለሁ። ዛር አለክ? እኔ ዛሬ የለም። ቡዳ አለክ? ቡዳ የምስር በድፍን ምስር በአቀኛ ታይጥ የተመተተው

እያሽመደመድኳት ነው ያለው። ልጆቿንስ ምን አደረካቸው? በቃ ልጆችም ያው መና ናቸው። ልጆቿ መና ባዶ፣ ባዶ፣ ባዶ። አይጸልዩም። ይጸልያሉ፣ ልጆ ይጸልያሉ፣ ግን እኔ እሷ ላይ ቁጭ እያለሁ እንዴት ብሎ እሷ ቤተክርስቲያናትን አጸልይ። ጸበላ አትወድ። እኔ ላያው ላይ ቁጭ እያለ መተቱ ውጭ ከእግዚአብሔር የሚያመርጥ የለም እኮ ያው። ዛሬ አላመለጥክም። ከቅድስት ስላሴ አላመለጥክም።

አርባ ዓመት በኋላ ነው። በቅዱስ ስላሴ ስም በቅዱስ ስላሴ እኔ መተት እኔ መተት ቡዳ ቡዳ መቀኛ መቀኛ ድግምት ድግምት ወደ ሲኦል እንገባለን። የሲኦል ወደ ሲኦል እንገባለን ወደ ሲኦል እንገባለን። በጌታችን በጌታችን በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም እንገባለን፣ ቃል እንገባለን። ሁለተኛ አንደርስባትም፣ ሁለተኛ አንደርስባትም አ አንደርስባትም። ጤናዋን ለቀናል። ጤናዋ በድንግል ማርያም ስም በድንግል ማርያም ስም ማርያም በቅዱስ ሚካኤል ስም በቅዱስ ሚካኤል ለቀናት እንሄዳለን፣ ለቀናት እንሄዳለን። ሶስት ጊዜ ጩኖ ልቀቋት። የዛሬ አርባ ዓመት የገባ በድፍን ምስል በአይጤ የገባ መተት ነው የተያዘሉት መና ያደረጉት ልጆች፣ እንዲህ መና ያደረጉቦት በሽታ አግሮት ነው የያዙት መንፈስ የው ዛሬ ወጥቷል።

በመከራ ቤተክርስቲያን አትሄድም። በጣም ነው የምታስቸግረን። ዛሬ እንሻለችን ትላንትና፣ እኔ አላውቅም። እግዚአብሔር ቀኑ ስለሆነ ነው መሰል። ትናንት ትላንትን ይል ስንላት ይሻለችን። በስንት ጊዜው የዛሬ አግባመት ከባድ ነው። በጣም ልጅ ነው ያለ ስምንት ነው ያለ። ልጆቹ ግን ያው በቃ አንተ አግባመት በጣም በእግዚአብሔር ቸርነት ነው ያላችሁት። በእግዚአብሔር ቸርነት ትንሽ እንታገላለን ግን፣ በቃ ድካም ብቻ ህይወት ድካም ብቻ ነው። ዛሬ እግዚአብሔር ያው ይህን ቀን አሳየን። እንግዲህ ይህንን ቀን እግዚአብሔር አሳያችሁ። እማዬ ቤተ ክርስቲያን እንዳይሄዱ በቃ በሽተኛ እንዲሆኑ፣ ባዶ እንዲሆኑ፣ ወርቆት እንዲሸጡ ያደረጎት መንፈስ ነበረ። እንግዲህ ዛሬ አርባ ዓመት እንግዲህ የምቀኛ መንፈስ፣ ከዚህ በኋላ ወደ እግዚአብሔር ተመለሱ። እሺ ወደ ንሳ ተመለሱ። ወደ ፈወሶት፣ ወደ አዳኖት፣ ወደ ኢየሱስ ክርስቶስ ቅረቡ። ወደ ቅዱስ ቁርባን ቅረቡ። እሺ ቆርበ ደግሞ በድጋሚ እንገናኝ። እሺ እሺ። እማዬ እንኳን ደስ አለዎት፣ እግዚአብሔር እንኳን ረዳዎት። ምን ተሰማችሁ? በጣም ረፍት ነው፣ ረፍት ነው። ምን ተሰማሽ? በጣም ደስ ብሎኛል። በጣም እኛም ላይ ነበረ ማለት ነው። ብዙ ነገር አሳልፈናል። ልጆች እምቢ ብሎን ነበር። ከአረብ አገር እንዲሁ እያንከራተተ እ እንዲሁ በቃ እንሰራለን። ገንዘባችን መና ነው። በቃ ለፍጠር እኔ ከመጣ ዓመቴ ነው፣ ግን የምሰራ ሁሉ ምንቱ ባዶ ነው፣ ባዶ ነው። ገንዘብ በቃ መውጣት መጨረስ ነው ስራችን። በደንብ የጸሎት ህይወት፣ የስደት የመቁጠራ የአምልኮ ህይወቱን እያደረጋቸው ነው አለ፣ ግን ይቆራረጣል። በቃ አንድ ላይ ለመሆን ይጀመራል፣ ይቋረጣል። እንሞክራለን እንዳቅም በደንብ በቅቱ። እሺ ጸልዩ ስገዱ በመቁጠቃ ቀጥቅጡት እ እያንዳንዳችሁ እንዲጋለጥ እሺ እግዚአብሔር ከእናንተ ጋር ይሆን በርቱ እሺ እግዚአብሔር ልጆቻችሁን ያሳድግላችሁ የእናታችሁን እድሜ ቅዱስ ስላሴ ያርዝምላችሁ እማዬ ደግሞ ቆርበው እግዚአብሔር ገዛ አብቅቶት ሰላም ያገናኝ እማዬ እንኳን ደስ አላችሁ በሰላም ሂዱ በሰላም ግቡ እሺ እሺ እናቴ እሺ ተነሱ እሺ እናቴ